ጠብቂ። እኔ ልክ እንደ ሳራ ጠብቂ። እምባ ሊመጣ ነው። ልክ እንደ ሳራ ጠብቂ። እንደ ሀና ጠብቂ። እንደ ሱናማዊታ ጠብቂ። ጠብቂ። አይ ከዳማ ይመጣል፣ ይመጣል፣ ይመጣል። ጠብቂ። ቁጭ ትዕግስት፣ ጠብቂ። ልክ እንደ ልክ እንደ ዮሴፍ እንደ ዮሴፍ ልክ ይዞ ካልባረከኝ አልለቅህም ያለው፣ አንቺ በእንባ ወደ እግዚአብሔር። ሰው ላይ አደለም ታለቅ፣ በእንባ ተደፍተሽ የጌታሽን እግር ይዘሽ ነው። ሳትባረከኝ ባረከኝ አልለቅህም በይ። ሳትባረከኝ አልለቅህም በድፍረት በድፍረት። ፈጣሪሽ ነው። ፈጣሪሽን ደፍረሽ ካልነገርሽ ፈጣሪሽን በአፋውጥተሽ ካልጠየቅሽ ማን ይሰጥሻል? ካልባረከኝ አልለቅህም ነው ምትል አልደቅ ባርክ፣ ስጠኝ። በቃ ስጠኝ፣ ስጠኝ፣ እኔ ነው የምትይል። ፈጣሪ ነው ምን ይሳኗል? ብር ነው የሚያንሳው? ህይወት ነው የሚያንሳው? ጤና ነው የሚያንሳው? እግዚአብሔር ምንድን ነው የሚያንሳው? አንቺን ለምን ካላለ መስጠት፣ ባለሙሉ ሀብት እኮ ነው። የሀብታም ዘመድሽ ሂደሽ ቆርቆሮ ከምታንኳኪ ፈጣሪሽን ጠይቂ። ሂጂ ቁሻሻ አይልሽም፣ ሂጂ ድሃ አይልሽም። እንደዚህ በሁለት እጁ ነው የሚያቅፍሽ ሄጂ ታስጠላ ታጥበሽ ነው አይልሽም፣ አይልሽም። ወይ ምግብ እየበሉ አይደብቅብሽ። ደስ ነው የሚለው፣ ደስ ነው የሚለው። ባለብዙ ሀብት ያለን ፈጣሪ ሁሉም ነገር ያለው ምን ይሳነዋል? አለቀ ሰዓት ባርከኝ፣ አለቀ ባርክ ስጠኝ። እኔ ልጅ እፈልጋለሁ፣ እኔ ልጅ እፈልጋለሁ፣ እኔ ስራ ፈልጋለሁ፣ በቃ ስጠኝ። ይሰጣል፣ ይሰጣል፣ ከምሬ ነው ይሰጣል ይሰጣል። እውነት እኔ እንደዚያ ነው የጠየቁት። እኔ ከሰው አልፈልግም አንተ ስጠኝ። ጮክ ብዬሽ ነበር የማነው ጮክ ብዬሽ ነበር የማወራው፣ ጌታ የለኝም እስቲ እኔ ስጠኝ። ትዳር እፈልጋለሁ ኑሮ በር ስታንኳኩ ልክ እንደዛ ሀብታም ዘመድሽ እየሰማ ጸጥ የሚል አይልም፣ ይከፍተዋል። ዶርቤል ስትነኪ ቤት እንደሌሉ አይደል? ዘግተው ጸጥ የሚል መታልሽ እንዳይከፈት እንዳይከፈት ይል። እሱ ግን እንደዛ አይልም። ልክ ስታንኳኩ ይከፍታል፣ ደስ ነው የሚል። እሱ ባይኖረን እኮ ፈጣሪ ባይኖረን እኮ ምን ያህል በቁማችን በበሉን ፈጣሪ ባይኖረን እኮ ምን ያህል በቁማችን በገደሉ። የእሱ ጥበቃ ነው አሁን የሚያኖረን። በጠላቶችን ፊት ዘይት የሚቀባን እሱ ብቻ ነው እንጂ እንደ ሰው ዓይን ቢሆንና እንደ ሰው ጥላቻ ቢሆን ድሮ ድሮ ድሮ ተገድለናል፣ ድሮ ተገፍትረናል። የእሱ ጥበቃ የእሱ ኃይል ግን አብሮና